እንዴት ናችሁ ውዴዝ ቻናል ተከታታዮች? ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ እንዳይረሳ። በዛሬ ዕለት እንግዲህ አርሰናልን የተመለከቱ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጠናቂያ ድረስ አብራችሁን ቆዩ በማለት ወደ ቪዲዮ ገባለሁ። ጆርጂኒዮ እንግዲህ ፍላሚንጎን በይፋ ለመቀላቀል ተስማምተዋል። የሶስት ዓመት ውልም እንግዲህ ተጫዋቹ የተቀበለ ሲሆን በመጪዎቹ ቀናትም ፊርማውን ያኖራል ተብሎ ይጠበቃል። እስከ 2028 የሚያቀየውን ኮንትራትም ለመፈረም እንደ ተስማማ ነው እንግዲህ ፋብሪዚዮ ሮማኖ ያሳወቀው። እንግዲህ ይህ ተጫዋች በአርሰናል ቤት የነበረው ቆይታ ከሞላ ጎደል ጥሩ የሚባል ነው ታዲያ ተጫዋቹ ወደ ፍላሚንጎ ለመሄድ እንደ ተስማማ ነው። እንግዲህ በትላንትና ሁለት የሚወጡ መርጃዎች የሚጠቅሙት ጁሪያን ቲምበርና ጆርጂኒዮ ከፒኤስጂ ጨዋታ በፊት ዛሬ ምርመራ ይደረግላቸዋል ተብሏል። እናም ውጤቱ ከታወቀ በኋላ አርቴታ የመጨረሻውን ውሳኔ እንደሚሰጥም ተዘግቧል። እስካሁን እንግዲህ የጁሪያን ቲምበር ጉዳት ውሳኔ አላገኘም። እንግዲህ ይደርሳል ወይም አይደርስም የሚለው ነገር በተለይም ደግሞ ጁሪያን ቲምበር የሚደርስ ከሆነ ለፒኤስጂው ጨዋታ አርሰናል ሶሊድ የሆነ ዲፌንስ እንዲኖሩ ያደርጋል ተብሎ ይጠበቃል እና አዲስ መረጃ በሚወጣበት ወቅት ወደ ናንተ የማደርሳቸው ይሆናል። ሚካኤል ሞሬኖ ከፔስቺ ጋር ለምናደርገው ጨዋታ ከማንም ጋር መወዳደር እንደምንችል አረጋግጠናል። ከታላቅ አክብሮት ጋር ሁለተኛውን ጨዋታ እንደምናሸንፍ አስባለሁ ሲል እንግዲህ ሚካኤል ሞሬኖ ተናግረዋል። እንግዲህ የተጫዋች ወደፊት መስመር ተስቦ ሲጫወት ምን ያህል አቅም እንዳለው አሳይቷል እና ቶማስ ፓርቲ መመለስን ተከትሎ እንግዲህ ተጫዋቹ ወደፊት ተስቦ ይጫወታል ተብሎ ይጠበቃልና ጠንካራ እንቅስቃሴን ያሳየናል ተብሎም ይጠበቃል። ከሚካኤል ሞሬኖ በተጨማሪ እንግዲህ ዲክላን ራይስ በመልሶ ጨዋታ ላይ የበለጠ ፍሪ ይሆናል ተብሎ ይጠበቃልና የማጥቃት ነጻነት ሊሰጠውም ይችላል። ይህንንም በፖርማስ ጨዋታ ላይ እንዳሳየው ይታወቃልና ና እንግዲህ ጎሉም እንግዲህ የእሱ ውጤት እንደሆነም ፍንትው አድርጎ ያሳየው ሁነት ነበር እንግዲህ የቶማስ ፓርቲ መመለስ እንግዲህ ለአርሰናል ተጫዋቾች በተለይም ደግሞ በማጥቃቱ ረገድ ጠንከር ያለ እንቅስቃሴን እንዲያደርጉ ይረዳል ተብሎ ይጠበቃልና አርሰናል እንግዲህ እስካሁን በአግሪጌት አንድ ለዜሮ እየተመራ ይገኛል። ፓርክ ዴፕሬንስ እንግዲህ ተጫዋቾቹ ውጤቱን እንደሚቀለብሱት እምነት እንዳላቸው ነው በብዛት እየተነገረ የሚገኘው። የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ስለ ሻምፒዮንስ ሊግ የመልስ ጨዋታ እንዲህ ሲል ተናግሯል። የመልሱን ጨዋታ ሊቀይር የሚችለው ተጫዋች ሳካ ነው፣ ምክንያቱም ጨዋታውን ማሸነፍና በአካባቢው ያሉትን ነገሮች ማስተካከል የሚችል ሰው ነው ሲል ተናግሯል። ሳካ ወርልድ ክላስ ተጫዋች ነው። ስለዚህም በጨዋታው ልዩነት ሊፈጥር የሚችል ነው ሲል ተናግሯል። አርሰናል በብራዚል ሊግ ላይ ወጣት ተጫዋቾች ለማስፈረም እንቅስቃሴውን እንደጀመረ ተዘግቧል። አርሰናል ታዲያ በፍላሚንጐ የተጫወተ የሚገኘውን የቀኝ መስመር ተከላካይ የሆነውን ዊስሊን የማስፈረም ፍላጎት አሳይተዋል። ተጫዋቹ በበርካታ የአውሮፓ ክለቦች ይፈለጋል። ባርሴሎና፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ የተጫዋቹ ሁነኛ ፈላጊዎች እንደሆኑ ይታወቃል። ይህ ተጫዋች እንግዲህ ድንቅ እንቅስቃሴን በክለቡ ማሳየት የቻለ ሲሆን አርሰናሉም የተጫዋቹ ፈላጊ ሆኖ ብቅ ብሏል። በሌላ መረጃ እንግዲህ አርሰናል ለቀጥታው ድራማት ቡድኑን ለማጠናከር በክረምቱ የዝውውር መስኮት የነቃ ተሳትፎን እንደሚያደርግ ይጠበቃል። አርሰናል ታዲያ በብራዚል ሊግ ለፖል ሜሪያስ እየተጫወተ የሚገኘውን የ19 አመት ሲሆን የመስመር አጥቂ የማስፈረም ፍላጎት እንዳለ ተዘግበዋል። እጩ ብዙም ታማኝ ባይሆንም ይህ ተጫዋች ከአርሰናል ጋር ሲያያዝ የመጀመሪያው እንዳልሆነ ይታወቃል። ኢንተር ሚላንና ዶርትሙንድ ተጫዋቹን ማስፈረም የሚፈልጉ ክለቦች እንደሆኑም ይታወቃል ሳሊባ ከሪያል ማድሪድ ጥያቄ ቢቀርብለትም እንኳን አርሰናል እሱን ለማቆየት የቡድን ዋንጫ ማንሳት የሚያስችለውን ስራ ሰርቶ ማሳመን እንዳለበት አሳውቋል። እንግዲህ ሪያል ማድሪዶች በተጫዋቹ ላይ ያላቸው ፍላጎት ከከዚህ በፊቱ ጠንከር እንዳለ በርካታ ምንጮች እየገለጹ ይገኛሉ። ነገር ግን የሚካኤል አርቴታው አርሰናል ሳሊባ እንዲህ በቀላሉ ይለቃል ተብሎ አይታስብም። የአርሰናል የመስመር ተከላካይና የአማካኝ ስፍራ ተጫዋች የሆነው በክረምቱ ወደ ዶርትሞንድ ሊያቀና ይችላል። ቦሻ ዶርትሙንድ የዩክሬናዊ ተጫዋች ፈላጊዎች እንደሆኑ ታውቋል። ከተጫዋቹ ጋርም በቅርቡ ንግግር ያደርጋሉ ተብሎ ይጠበቃል። አርሰናል ታዲያ በዘንድሮ የክረምቱ የዝውውር መስኮት እንዲለቃቸው ከሚፈልጋቸው ተጫዋቾች ውስጥ ዝንቼንኮ ዋነኛው እንደሆነም ታውቋል። ሌላኛው መረጃችን አርሰናሎች እንግዲህ ባለፉት ቀናቶች ስለ ሮድጎ ያለውን ሁኔታ ሪያል ማድሪድን ጠይቀው እንደነበር ታውቋል። ነገር ግን የተጫዋቹ ማንሽ ዋጋ 100 ሚሊዮን ዩሮ እንደሆነ ተነግሮታል። ይሄ ደግሞ የማይታሰብ ነገር ነው። አርሰናሎችም ቢሆኑ ይህን ያለው ዋጋ ለተጫዋቹ ይገባዋል ብለው አያስቡም። ና እዚህ ዝውውር የመሳካት ድልም ጠባብ እንደሆነ በዛሬ ዕለት የሚወጡ መረጃዎች ይጠቁማሉ ይጸቁማሉ። በነገው ዕለት አዳዲስ መረጃዎችን ወደ እናንተ ይዤላችሁ እመጣለሁ። እናንተ ብቻ ይህን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። በአዲስ ቪዲዮ እስክንገናኝ ድረስ መልካም አሉ ሰመኘው